ጤና ይስጥልኝ። እንዴት ውላችኋል ተመልካቾች? ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎችን እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋርም ስለሆነ ከልብ ነው የምናመሰግነው። ከዜናዎቹ ጋር ተመስገናለባቸው ነኝ። ዘጠነኛ መዳረሻ በሆነው ዩጅን ዳይመንድ ሊግ ኢትዮጵያውያን አትሌቶች በተለያዩ ርቀቶች ለአሸናፊነት ይጠበቃሉ በአሜሪካ ኦሪገን በሚደረገው ዳይመንድ ሊግ በ አምስት ሺ ሜትር የርቀቱ ክብረ ወሰን ባለቤት ጉዳፍ ጸጋይ ከወዲሁ ለአሸናፊነት ትልቅ ግምት ሰጥቷታል የኦሎምፒክ ሻምፒዮኖችና ና የዓለም ክብረ ወሰን ባለቤቶች የሚካፈሉበት የዩዥን ዳይመንድ ሊግ የፊታችን ቅዳሜ ይጀምራል አዲስ ሸዋስ 48 የኦሎምፒክ የኦሎምፒክና ፓራሊምፒክ ሻምፒዮኖች 98 የኦሎምፒክ የኦሎምፒክና ፓራሊምፒክ ሜዳሊስቶች 14 የዓለም ክብረ ወሰን ባለቤቶች 25 የፓሪስ ኦሎምፒክ ሻምፒዮኖችን ጨምሮ በርካታ ከዋክብት የሚካፈሉበት ዳይመንድ ሊግ በመጪው ቅዳሜ በአሜሪካ ኦሪጎን ዩጂን ይካሄዳል። ከ100 ሜትር እስከ 10 ሺህ ሜትር እንዲሁም መሰናክልና የሜዳ ተግባራትን ያጠቃልለው የዩጅን ዳይመንድ ሊግ በ2025 ዘጠነኛው መዳ መዳረሻ ነው። በኦሪጎን ዩጂን ሃይዋርድ ፊልድ ዩኒቨርሲቲ አትሌቲክስ መወዳደሪያ በኢትዮጵያውያን ዘንድ የተለመደ ነው። በተለይ ከሶስት ዓመት በፊት የተካሄደውን የኦሪጎን ዓለም ሻምፒዮና ሁሉም ያስታውሰዋል። ከዚህ ባሻገር ኢትዮጵያውያኑ የተለያዩ ክብረ ወሰኖችን የሰበሩበት ትራክም ነው። ከእነዚህ መካከልም ከአራት ቀናት በኋላ በሚካሄደው ዘጠነኛው ዳይመንድ ሊግ በአምስት ሺህ ሜትር የምትጠበቀው አትሌት ጉዳፍ ጸጋይ የርቀቱን ክብረ ወሰን የሰበረችበት በዚሁ በሃይዋርድ ፊልድ ዩኒቨርሲቲ ትራክ ነው። አትሌት ጉዳፍ በ2231400 ከ21 የገባችበት የርቀቱ ክብረ ወሰን ሆኖ ተይዟል። ለሁለት ዓመት በራሷ የተያዘውን ሰዓት ለማሻሻል አሊያም ለመስበር ከሌሎች 12 ኢትዮጵያውያንና ሁለተኛውን ፈጣን ሰዓት ከያዘችው ኬንያዊቷ ቤትሪስ ቺቤት ጋር ትንቅንቅ ታድርጋለች። የወጣቶች ሻምፒዮኗ መዲና ይሳ፣ ሂሩት መሸሻ፣ የኒዋን ንብረት ፎቲን፣ ተስፋዬ ማርታ፣ ለማየው እንዲሁም አሳየች አይቸው በርቀቱ የሚጠበቁ ሌሎች ጉዳይ ናቸው። በ3000 ሜትር መሰናክል ሴቶች ሲምቦ አለማየሁ፣ ሎሚ ሙለታና አለምናት ዋለ ይካፈላሉ። አትሌት ሲምቦ አለማየሁ በዘንድሮ ዳይመንድ ሊግ 12 ነጥቦችን ሰብስባ ሦስተኛ ደረጃ ላይ ትገኛለች። 24 ነጥቦችን በመያዝ እርቀቱን የምትመራው ኬንያዊቷ ፌዝ የሮቲች እና የኦሎምፒክ ሻምፒዮኗ ያቪ ዊን ፍሬድ ይጠበቃሉ። በ1500 ሜትር ሴቶች ድሪቤ ወልተጂ፣ ፍሬዌን ኃይሉና ሳሮን በርሄ ተሳታፊዎች ናቸው። በአዲሱ ግራንድ ስላም ትራክ ውጤታማ የነበረችው ከተደረበው ወልተጂ ለአሸናፊነት ስትጠበቅ ከኦሎምፒክ ሻምፒዮና ፌዝ ኪፕዮገን ጠንካራ ፈተና እንደሚገጥማትም ተገምቷል። የዳይመንድ ሊግ አካል ያልሆነው የወንዶች 10 ሺህ ሜትር ሲካሄድ ስድስት ኢትዮጵያውያኑ በርቀቱ ይካፈላሉ። በ10 ሺህ ሜትር የስምንተኛው ፈጣን ሰዓት ባለቤቱ በሪሁ አረጋዊ፣ የኦሎምፒክ ሻምፒዮኑ ሰለሞን ባረጋ፣ የዓለም የቤት ውስጥ ባለድሉ ሀጎስ ገብረ ህይወት፣ የ2017 የታላቅ ሩጫ በኢትዮጵያ አሸናፊው ቢንያም መሃሪ፣ መዝገቡ ስሜና ታደሰው ወርቁ በዩዥን ለአሸናፊነት ይሮጣሉ። በ800 ሜትር ሴቶችም ጽጌ ድጎማ በርቀቱ ትጠበቃለች። በአምሳኛው የፕሪ ፎንቴን የዩዥን ውድድር አዳዲስ ክብረ ወሰኖች ይሰበሩበታል ተብሎ እንደሚጠበቅ ነው። ከዋንዳ ዳይመንድ ሊግ፣ ዓለም አትሌቲክስ እና ከኦሎምፒክ ድረ ገጽ ያገኘነው መረጃ የሚያሳየው አርባ አንደኛው የሻምበል አበበ ቢቂላ ኢንተርናሽናል ማራቶን በሐዋሳ ከተማ እንደሚካሄድ ተገለጸ። ውድድሩ ሰኔ 29 ቀን 2017 ዓ.ም በሐዋሳ ከተማ በደማቅ ሁኔታ እንደሚከናወን ነው የኢትዮጵያ አትሌቲክስ ፌዴሬሽን በማህበራዊ ትስስር ገጹ ይፋ ያደረገው። በዚህ የማራቶን ሩጫ ውድድርም በርካታ አትሌቶች እንደሚሳተፉ ተገልጿል። የኢትዮጵያ እጅ ኳስ ፌዴሬሽን 23ኛ መደበኛ ጠቅላላ ጉባኤውን ሲያካሂድ ፌዴሬሽኑን ለቀጣይ 4 ዓመታት የሚመሩ አመራሮችን ምርጫ አካሂዷል። ፌዴሬሽኑ ጠቅላላ ጉባኤና ምርጫውን ክልሎች፣ ክለቦች፣ ታዛቢዎችን ጨምሮ የቦርድ አባላት የጽህፈት ቤት ኃላፊዎችና አስመራጭ ኮሚቴዎች በተገኙበት ነው ያካሄደው። ፌዴሬሽኑ ባለፉት ዓመታት በየዓመቱ በብሔራዊ ቡድኖችና ክለቦች በአፍሪካ መድረክ እንዲሳተፉ በማድረግ ረገድ የሰራው ስራ አመርቂ ስለመሆኑ ተገልጿል። ለመጀመሪያ ጊዜም ኢትዮጵያ የ ምስራቅ አፍሪካ ዞን አምስት የእጅ ኳስ ፌዴሬሽንን መምራት መቻሏም ነው በጉባኤ የተመላከተው በጠቅላላ ጉባኤው የፕሬዝዳንትና የስራ አስፈጻሚ ኮሚቴ ምርጫን የተካሄደ ሲሆን ዶክተር ፍትህ ወልደሰንበት ለቀጣዮቹ አራት ዓመታት በድጋሚ የኢትዮጵያ እጅ ኳስ ፌዴሬሽንን በፕሬዝዳንትነት እንዲመሩ ተመርጠዋል አቶ ሰጠኝ ደግሞ የፌዴሬሽኑ ተቀዳሚ ምክትል ፕሬዝዳንት በመሆን በጉባኤው መመረጣቸው ነው የተገለጸው። በጉባኤው በአጀንዳነት የተያዙ የ2017 ዓ.ም ቃለ ጉባኤና የስራ ክንውን እንዲሁም የ2018 እቅድ ቀርቦ ውይይት ከተካሄደበት በኋላ መጽደቁን የተገለጸው ከውጭ ወዳገኘናቸው ስፖርታዊ ዜናዎቻችን እናልፋለን። ማንቸስተር ሲቲና ኢንተር ሚላን ከአለም ክለቦች ዋንጫ ውድድር ተሰናበቱ። በሳውዲ አረቢያው ክለብ አልሂላል ማንቸስተር ሲቲ ከውድድሩ መሰናበቱ በብዙዎች ዘንድ አነጋጋሪ ሆኗል። ነጻነጫን ያለው ተጨማሪ አለው በደቂቃ በሰዓት በቀንና በሳምንት ብሎም በዓመት ተሰልቶ የተቀመጠው ይህ ሁሉ ረብጣ ዶላር አሁን የታለመለትን ግብ እየመታ እንደሚገኝ ማሳያ ይመስላል። በአውሮፓ ብሎም በተለያዩ የዓለም ሀገራት አንጋፋና ወጣት ኳክብቶችን በማሰባሰብ ላይ የሚገኘው የሰውዲ ሊግ የእድሜ ዘመን ክፍያን ከፍሎ ለበርካታ ወጪ ቢዳረግም አሁን ከነዛ አይነኬ ከሚመስሉት የአውሮፓ ክለቦች ተርታ የመሰለፍ አቅም እንዳለው አሳይቷል። በክለቦች የዓለም ዋንጫ በሪያል ማድሪድና በማንቸስተር ሲቲ ያልተረታው የአገሪቱ ክለብ አልሂላል የመድረኩን ዋንጫ የሚያስብበትን አቅም አግኝቷል። ከማንቸስተር ሲቲ ጋር የጥሎ ማለፍ ጨዋታውን ያከናወነው አልሂላል እጅግ ሳቢ በነበረውና ሰባት ግቦችን ባስተናገደው ጨዋታ አራት ለሶስት በማሸነፍ ሩብ ፍጻሜውን ተቀላቅሏል። በበርናንዶ ሲልቫ ዘጠነኛ ደቂቃ ግብ መሪ መሆን የቻለው የአምና ሻምፒዮኑ ማንቸስተር ሲቲ ማርኮስ ሊዮናርዶ እና ማልኮም ባስቆጠሩት ግቦች ሁለት ለአንድ ተመርቶ በሃላንድ ኳስ መደበኛ ደቂቃውን ሁለታች አጠናቋል። አሸናፊውን ለመለየት በተሰጠው ተጨማሪ 30 ደቂቃዎች ውስጥም ኩሊባሊ አልሂላልን ሶስት ለሁለት መሪ አድርጓል። ፊልፎደን ሲቲን 104ኛው ደቂቃ ላይ ዳግም መሪ ማድረግ ቢችልም ማርኮስ ሊዮናርዶ 112ኛው ደቂቃ ላይ አልሂላልን አራት ለሶስት አሸናፊ ያደረገች ኳስ ከመረብ አኑሯል። በዚህም ፔፕ ጋርዲዮላም የሰጉትን ፈተና አስተናግደው ከውድድሩ ሲሰናበቱ፣ በስኬታማው አማው አሰልጣኝ ሲሞኔ ኢንዛጊ ከወዲሁ የስኬት ጉዞውን የጀመረው አልሂላል በበኩሉ ወደ ሩብ ፍጻሜው ተሻግሯል። በጨዋታው የ34 ዓመቱ ግብ ጠባቂ ያሲን ቦኖና የ22 ዓመቱ ማርኮስ ሊዮናርዶ ደምቀው አምሽተዋል። ከጨዋታው በኋላ ኢንዛጊ በሰጠው አስተያየትም ያለ ኦክሲጅን ኤቨረስት ተራራ መውጣት ነበረብን፣ ይህንን በማድረጋችንም በተጫዋቾቼ ኮርቻለሁ ብለዋል። በሌላኛው መርሃ ግብር የአውሮፓ ሻምፒዮንስ ሊግ ፍጻሜ ተፋላሚው ኢንተር ሚላን በብራዚሉ ፍሉሚኔንሴ ከውድድሩ ተሰናብቷል። በቀድሞ ተጫዋቾቼ ቡ እየተመራ ለጥሎ ማለፉ የበቃው ኢንተር ሚላን በፍሉሚኔንሴ 2 ለ0 ተረቷል። በጨዋታው ካኖ 3ኛውና ሄርኩለስ 90 ሲደመር ሶስት ላይ የአሸናፊነት ግቦችን አስገኝተዋል። ያኑ ክለብ በኳስ ቁጥጥርና በግብድሎች ፈጠራ ተሽሎ ቢገኝም አምና ለፍጻሜ ደርሶ በማንቸስተር ሲቲ የተሸነፈውን የብራዚሉን ክለብ ማሸነፍ አልቻለም። ባንጋፋ ተጫዋቾች የሚመራው ፍሉምኔንሴ በ40 ዓመቱ ተጫዋች ቲያጎ ሲልቫ እና በ44 ዓመቱ ግብ ጠባቂ ፋቢዮ ለስኬት ደርሶ በሩብ ፍጻሜው ከአልሂላል ተገናኝተዋል። የዓለም ክለቦች ዋንጫ ዛሬ ምሽት በሚደረጉ ሁለት ጨዋታዎች የመጨረሻ የሩብ ፍጻሜ ተፋላሚ ክለቦችን ይለያል። ምሽት አራት ሰዓት ሲል የመድረኩ ስኬታማው ክለብ ሪያል ማድሪድ ከሌላኛው የአውሮፓ ታላቅ ክለብ ዩቬንቱስ ጨዋታውን ያከናውናል። በአሰልጣኝ ዣቪ አሎንሶ እየተመራ ሳልስበርግና ፓቹካ ላይ ድል አስመዝግቦ ለጥሎ ማለፉ የበቃው ሪያል ማድሪድ ወሳኙን ተጫዋች ኪሊያን ኢምባፔን ለመጀመሪያ ጊዜ የሚያገኙበት ጨዋታ ይሆናል ተብሏል። ሁለቱ ክለቦች ከሰባት ዓመታት በኋላ በሚገናኙበት ወሳኝ ጨዋታ ትልቅ ፉክክር ያደርጋሉት በሚልም ተጠብቋል። ምንም እንኳን ጁቬንቱስ በመጨረሻ የምድብ ጨዋታ በማንቸስተር ሲቲ አምስት ለሁለት ያልተጠበቀ ሽንፈት ቢያስተናግድም ኢጎር ቱዶር ከዚህ የማይዋጥ ሽንፈት ፈጥነው ያገግማሉ ተብሎም ይጠበቃል። በሳልዝበርግ ጨዋታ መሻሻልን ያሳየው ዣቪ አሎንሶ ለጨዋታው ዝግጁ መሆናቸውን ገልጿል። ማሪንጌዎቹ ክሊያም ባፔን ከጉዳት መልስ ማግኘታቸው ትልቅ ዜና ሲሆን የውድድሩ ክስተት የሆነው ጎንዛሎ ጋርሺያም ተጠባቂ ተጫዋች ነው። ካማቪንጋ፣ ኤንድሪክ እና ሜንዲ ደግሞ ከጨዋታው ውጭ የሆኑ የሎስ ብላንኮቹ ተጫዋቾች ናቸው። በኬናን ይልዲዝ እና ኮንሴሳዎ ተስፋን የሰነቀው ጁቬንቱስ በበኩሉ ሁለቱ ተጫዋቾችን ጨምሮ ከራንዳል ኮሎሙዋኒ ከኬፍራን ቱራም እና አንድሪያ ካምቢያሶ አንዳች ነገርን ይጠብቃል። ክለቡ የጉዳትም ሆነ የሕመም ዜና ሳይኖረው ለጨዋታው እንደሚቀርብም ተነግሯል። ክለቦቹ በባለፉት 17 ግንኙነታቸው ማድሪድ ሰባት ጁቬ ስምንት ጊዜ ድል ተደራርገዋል። በተመሳሳይ የጥሎ ማለፍ የመጨረሻ ጨዋታ ሌሊት 10 ሰዓት በዶርትሙንድ እና በሞንቴሪ መካከል ይደረጋል። እስካሁን ከባድ ተጋጣሚ ሳይደርሰው ሆላንድ ሳንዳውንስ እና ፉልሚኔንሴን የገጠመው የኒኮ ኮቫች ቡድን በቦሩሺያ ዶርትሙንድ ከሜክሲኮው ክለብ የተሻለ ቅድመ ግምት ቢያገኝም በሰርጂዮ ራሞስ አምበልነት የሚመራው ሞንቴሪ ግምት ቀያሪ ሊሆን ይችላል በሚል ተጠብቋል። የመከላከል ችግራቸውን ማስተካከል የሚጠበቅባቸው ኒኮ ኮቫች በጆቤ ቤሊንጋም፣ ካሪም አዴሚ፣ ጉራሲና ጁሊያን ብራንት እምነትን ጥለዋል። ሞንቴሪ አንድም ጨዋታ ባለመረታት ለዚህ መብቃቱ ቀላል ግምት እንዳይሰጠውም አድርጎታል። ኳታር የ29ኙን የፊፋ ክለቦች የዓለም ዋንጫን የማዘጋጀት ፍላጎት እንዳላት ተገለጸ። የ2022ቱን የዓለም ዋንጫን በድምቀት ያዘጋጀችው ኳታር ለመጀመሪያ ጊዜ ዘንድሮ በአሜሪካ አስተናጋጅነት መከናወን የጀመረውን የፊፋ የዓለም የክለቦች ዋንጫን በቀጣይ ማዘጋጀት ከፍተኛ ፍላጎት እንዳላት ነው የተገለጸው። ሁለተኛው የዓለም ክለቦች ዋንጫ በ2029 እንደሚከናወን ነው የተገለጸው። በሌላ ዜና በ2025 ዊምብልደን ጨዋታ ትናንት በተደረገ መርሃ ግብር ካርሎስ አልካራዝ አሸንፏል። ስፔናዊ ካርሎስ አልካራዝ ጣሊያናውን ፋቢዮ ፌጌኒን 3 ለ 2 በሆነ ውጤት ነው ያሸነፈው። አምስት ዙር በፈጀው ጨዋታ አልካራዝ አንደኛ፣ እንዲሁም ደግሞ ሁለተኛና አምስተኛ ዙር ጨዋታዎችን ነው ያሸነፈው። ክብሯን ተመልካቾች በዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን እየተከታተሏቸው ነበሩ። ስለተከታተላችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ